በስምአብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅዱስ ቤተክርስቲያን ልጆች ሁላችሁም በያላችሁበት እንደምን አላችሁ? እንደምን ከረማችሁ? የእግዚአብሔር ሰላምታ ይድረሳችሁ። እንደ እግዚአብሔር መልካም ፈቃድ ዛሬ የምነጋገረው የአዲስ ኪዳን ትምህርታችን የማቴዎስ ወንጌል ነው። የማቴዎስ ወንጌል ዛሬ የምንመለከተው ምዕራፍ አስራ ሰባትን እናያለን። ምዕራፍ 17 ምን ይላል፣ ስለምን ይናገራል የሚለውን እናያለን። እንዲህ ይላል ሲጀምር ምድረስ ሶሞ አይል ነስቆሙ ዚገሱ ለጴጥሮስ ወለያዕቆብ ወለዮሐንስ ዋይረጎሙ ደብረ ነዋሀ እንተባይትቶሙ። ከስድስት ቀን በኋላ ስሱ ወይም ሰዱስ ይላል። ከስድስት ቀን በኋላ ማለትም ሰባተኛ ቀን እንደማለት ነው። በሰባተኛው ቀን ጌታችን አምላካችን መድኃኒታችን ክርስቶስ ጴጥሮስና ሊቀ ሐዋርያት ፓትሪያሪኩን ማለት ነው፣ ዮሐንስና ያዕቆብ ወንድማማቾችም ማለት ነው። እነሱን ይዞ ወደ ረጅም ተራራ ወጣ ይለናል። እንግዲህ የደብረ ታቦር ተራራ ብለው ሊቃውንት ታቦር ብለው ሰይመውታል። ሐዋርያት በቀኑ ናቸው። ያው በዳዊትም ታቦር ወአርሞንኤም ብሎ አስቀድሞ በመዝሙር ተናግሮ ገልጾታል። ወደ ነውሃ ደብረ ነውሃ ብሎ ረጅም ተራራ ብሎታል። ረጅም ተራራ የሚለው ወንጌሉ ደብረ ታቦር ነው ብሎታል ሊቃውንቱ። ወደዚያ ይዟቸው ወጣ ሶስቱን ሐዋርያት በነገራችን ላይ ሶስቱን ሐዋርያት ይዞ ወጣ እንላለን። ከነቢያት ሁለት፣ ከሐዋርያት ሶስት አድርጎ ይዞ ነው የወጣው። ከነቢያት የተመረጡት ሙሴና ኤልያስ ናቸው። ሙሴ ከመሳፍንት ኤልያስን ከነቢያት እንደገናም ደግሞ ከደናግል ሙሴን ከደና የቅርታ ሙሴን ከማዕሰባት ከደናግል ደግሞ ኤልያስን አድርጎ እነጊህን ሁለቱን ይዞ መጥቷል። በሌላ አባባል ደግሞ ከህያዋን መካከል ኤልያስን ከሙታን መካከል ሙሴን አንጥቷል። ሙሴን በአካለ ነፍስ ኤልያስን ደግሞ ከብሔራዊ ህያዋን እንዳመጣ ሊቃውንት አባቶቻችን በትርጓሚ ይገልጻሉ። በዚህ መንገድ ከሐዋርያት ደግሞ ቅዱስ ጴጥሮስ ሃይማኖት የተባለውንና ዮሐንስ ፍሳዋ ሴት የተባለው ወንድሙን እንደገና ያይቆብን አድርጎ ሶስቱን በአጠቃላይ አምስት ቅዱሳንን ከብሩ ኪዳንም ከአዲስ ኪዳንም ሁሉንም እነኝን አሰባፎ ደብረ ታቦር ላይ ጌታችን አምላካችን መድኃኒታችን ክርስቶስ እንደተገለጠ የሚነግረን ወተወለጠ ራዩ በቅድሜ ሆሙ በፊታቸው ፊቱ ተለወጠባቸው። አብርሃ ገጹ ከመጽሐይ እንደ ፀሐይ ፊቱ አበራ። ዋልባሶኒ ኮነ ጻዳ ከመበረድ ልብሱም ደግሞ እንደ በረዶ ነጭ ሆነ ይላል። ወናሁ አስተራይቦ ሙሴ ወኤልያስ እዚ የተናገሩ ምስሌሁ እየታዩቸው ሙሴና ኤልያስን በዚያ ታዩ ተገለጡላቸውና እነሱ ጋር እየተሱ ጋር እየተነጋገሩ ይላል። ዋውሳ ጴጥሮስ ወይ ቤሎ ለጊዜ ኢየሱስ ጴጥሮስም ጌታችን ኢየሱስ ክርስቶስ እንዲህ አለው እግዚኦ ሰናይ ለን ሀልወዚ መሰተ ፈቅድ ንግበር ሰለስተ ማሂደረ አሃደ ለከ ዋሃደ ለሙሴ ወሃደ ለኤልያስ። ጴጥሮስም ጌታ ሆይ በዚህ መኖር ለእኛ መልካም ነው፣ ሶስት ቤት እንስራ፣ አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ። ራሴን አላለም፣ ራሱን አላስገባም። ትምህርት ትተና ነው አሉ። ብዙ ጊዜ ጴጥሮስ ራሱን ያስቀድም ነበርና በአንድ ወቅት አንተ ሰይጣን ሂድ ከኔ ብሎ ገዝቶታል። ጴጥሮስ ሰይጣን ሁኖ ሳይሆን በጴጥሮስ ላይ እንደ አይነት ሀሳብ የሚያሳስበው ሰይጣንን በልበ ጴጥሮስ ያደረ ሰይጣን ድል ማድረግ ነው ብሏል። ከዚያ በኋላ ጴጥሮስ ለእኔ ማለቱ ላይ አቁሟል ብላውን ሊቃውንት ይተረጉማሉ። ከዚህ አንዱን ለአንተ ለከ ለአንተ አሀደ ለሙሴ አንዱን ለሙሴ ዋሀደ ለኤልያስ አንዱ ለኤልያስ፣ ንግበር ሰለስተ ማኅደረ ሶስት ቤት እንስራ አለ። ሰናይ ለን አለ ወዜ በዚህ መኖር ለእኛ መልካም ነው ብሎ ይናገራል። ይሄንን ስንመለከተው በዚህ መኖር የሚለው ደብረታቦር ቤተክርስቲያንና ብለዋል ሊቃውንቱ። በቤተክርስቲያን መኖር ለሚመናን መልካም ነውና፣ ላማኞች ሁሉ እግዚአብሔር ጋር መኖር ነውና ከመላይት ጋር ህብረት መፍጠር ነውና፣ በቤተክርስቲያን መኖር መልካም ነው። ሌላው ያቺ መንግስተ ሰማያት ና ብለዋል። በመንግስተ ሰማያት መኖር መልካም ነው ብለው ሊቃውንት አባቶቻችን ገጽታ ደብረታቦር የቤተክርስቲያን ደብረታቦር፣ የመንግስተ ሰማያት ምሳሌ እንደሆነ፣ ሌላው ደብረታቦር ወንጌል ናት ብለዋታል። በወንጌል ሁሉም መኖር እንዳለበት፣ በወንጌል ከሌለ ህይወት እንደሌለ፣ በወንጌል መኖር ደስተኛ ህይወት፣ ወንጌል ገንዘብ አድርጎ ከወንጌል ጋር መኖር አማራጭ የሌለው ጉዳይ እንደሆነ ቅዱስ ጴጥሮስ ይህን በዝርዝር ይነግራል ማለት ነው። እንግዲህ ደብረ ታቦር በዚህ ልክ ተረጎማለች ማለት ነው። ብሉይና ሐዲስን ሰብስባለችና ብሉይና ሐዲስ ወይም ከማስባን እና ሙሴን ከደናግላን ኤልያስና መጣ መንግስተ ሰማያት የደናግላን ብቻ አይደለችም የማስባን ጭምርናት ሁሉም እኩል ወርሷታ ሲል አይ የብሉይ ኪዳን አይደለችም የመንግስተ ሰማያት የሐዲስ ኪዳን የሚመናናት እንዳይባል የብሉይም የሐዲስም እንደሚወርሷት ከብሉይ ኤልያስና ሙሴን፣ ከሐዲስ ደግሞ ጴጥሮስ፣ ያዕቆብና ዮሐንስን ወደዚያ ላይ ይዞ መገኘቱን በዝርዝር ይነግረናል ማለት ነው። ከዚያ ቀጥሎ ወንዘ ዝንት የተናገሩ ናሁ ደመና ብሩህ ጸለሎም ደመና መጣና ይሄን እየተነጋገሩ ሳለ ጋረዳቸው። ናሁ መጽአ ቃል እምውስተ ደመና ዘይን ከደመናውም እንዲሚል ቃል መጣ። ዝንት ሁት ወልድየ ዘአፈቅር ወለቱ ሰመርኩ ዘቦቱ ሰመርኩ ሎቱ ስምዕዎ፣ የወደድኩት እሱን ስሙት የሚል ልጄ ነው የምወደው፣ ልጄ ነው እሱን ስሙት የሚል ቃል ከደመና መምጣቱን ነው። ወሰሙም አርዳይሁ ደር ገጽ ወፈሩ ጥቀ ወድቁ በገጽ ሙዲ በምድር ነው ሆ ባሪ መለኮት ተገልጧልና፣ አርዳይሁም ተማሪዎቹም ፈርተው ደግሞ ምድር ላይ ወድቀው እንደበርድ መሆናቸውን። ወቀርበ ግዚ ገሱ ሆለ ከፈው ቢሎም ተንሱ ወይ ተፍረው ጌታችን ኢየሱስ ክርስቶስ ነካቸውና ተነሱ፣ አትፍሩ አላቸው። አንሱ ወይን ተሆም ዋልቦ ዘርኢው ወይ መንሐ ዘንበለ ግዲ ነ ኢየሱስ ክርቶ መንሂ መንሐ ዘንበለ ግዲ ነ ኢየሱስ ክርቶ ከጌታችን ከኢየሱስ ክርቶ በስተቀር አንድም ያዩት የለም። ሁሉም ሲነሱ ይላል። ወእንዘ ይወርዱ እምደብር አዘዞሙ ኢየሱስ እንዘ ይብል ኢትንግሩ ወኢለመኑሂ እስከ አሜት ፈጸም በዕድሜው ይህ በእድሜው እስከሚጨረስ ድረስ ለማንንም ለማንንም እንዳትናገሩ ብሎ መመሪያ ሰጣቸው ይላል። አጠቃላይ በደብረ ታቦር ተላላሪ ብዙ ሚስጥራት መገለጻቸውን ነው። በአንጻሩ እንደገና ደግሞ ሙሴም ኤልያስን ማየት እንፈልጋለን ብለው ተመኝተው ነበርና ሙሴን ኤልያስን ታዩኛላችሁ በኋላኛው ዘመን ስላለ በገባው ቃል ኪዳን መሰረት ሙሴን ከመቃብር ወይም ከአካለ ባካለ ነፍስ ወይም ኤልያስን ከብሔረ ሕያዋን አንጥቶ በገባው ቃል ኪዳን መሰረት በአዲስ ኪዳን ደብረ ታቦር ተራራ ላይ እንዲያዩት ማድረጉን ሊቃውንት አባቶቻችን ይነግራሉ። አጠቃላይ የጥያቄን ጥያቄ ሁሉ መልስ ያገኘበት ቀድም ነው ይሉታል። ደብረ ታቦር ምስጢር የተገለጠበት የምስጢር ቀኑም ይሉታል። ደብረ ታቦርን ረሱ የተገለጠበት ስለሆነ ማለት ነው። ይህንን በዝርዝር የሚያስረዳን ሲሆን ቀጥሎ ያለው አንቀጽ ደግሞ ወበጺሖ ሀበ ሕዝብ ቀርበ ሀቢሁ ሲወሰገድ የሎቱን ዘይብል እንዴት ማአለል ወይ እየለመነ እየማለዴ አንድ ሰው ወደ እርሱ ቀርቦ እንዲህ አለው። ወደ ሕዝብ ቀረበ ጊዜ እግዚኦ ተሳሊ ተወልዲ እስመ እኩይ ጋኔን አዙ ጋኔን ክፉ ጋኔን ልጄን ይዞታልና እንደ በጨረቃ ሰርቀ ወር እየጠበቀ የሚጥል ልጄን ይዞታልና ይቅርበልልኝ ብሎ እንደለመነውና ርሱም ደግሞ ልጁ እንደፈወሰለት ይነግረናል። ከዚያ ይቀጥላል። ይቀጥልና በተለይ ከዚህ ላይ ያለው ምንድን፣ ወደ ተማሪዎች ወስጄ ነበር እነሱ ማዲያን አልተቻላቸውም ብሎ ነግሮት ነበረ። እነሱም ደግሞ ጌታችንን ቀርበው በይነ ምንት ስእነ አውጽቦት ለዝንቱ ሰይጣን፣ ይህን ሰይጣን ማውጣት ያልተሳነ ለምንድ ነው ብሎ ጌታችን ጠይቀውታል። በእንተ ህጸጸ ሃይማኖትክሙ፣ በሃይማኖታችሁ ጉድለት ነው ብሎ ጌታችን እነሱ እንደገሰጻቸው። ከዚያም በኋላ አማን ብለክሙ እመብክሙ ሃይማኖት መጠነ ህጠተ ሰናፌ፣ የሰናፍጭ ቅንጣት ያህል ሃይማኖት ቢኖራችሁ ተብሎ ወለዘ ደብር ፍልስም ዝየ ሀበካ ወይ ፈልስ ወደዚ ሄድ ብትራችሁ ተራራውን ብታዙት ይፈልሳል። ወደዚ ሄድ ያ ዋልቦ ዘይሳናኩም የሚሳናችሁ የለም። ወዝንቱ ዘመድ ይወጽ ዘን በለ በጾም ወበጸሎት በጾም እና በጸሎት ካልሆነ በስተቀር ይሄ ሰይጣን ከእናንተ አይወጣም። ጾምና ጸሎት ያስፈልጋል ማለት ነው። በጾም በጸሎት ሰይጣንን ማቃጠል ማስወገድና እንዳይገባ ማድረግም ማሳደድ እንደሚቻል የነገረበት አንቀጽ ነው ማለት ነው። ከዚያ ቀጥሎ ደግሞ ወንዚያን ሦስት ውስጥ ተገሊላ በገሊላ በሚመላለስበት ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወይ ወይቬሎም እዚህ ኢየሱስ እንዲህ አላቸው አለው ለወልደ ጓለሚያው ያገብ ውስጥ ሄደሰብ ወደ ሰው እጅ የሚያስገቡበት ጊዜ አለ ወይ ቀጥልቦ የሚገሉበት ጊዜ አለ በሶስተኛው ቀን ግን ከሙታን ተለይቶ እንደሚነሳ ብሎ አጠቃላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዝርዝር የእሱ ሙቶ ዓለምን የሚያድንበት ከዳዳነም በኋላ ከሙታን ተለይቶ የሚነሳበት እስከ ትንሣኤው ያለውን ነገር ሚስጥሩን በዝርዝር ያስረዳበት የመጽሐፍ ቅዱስ ክፍል ነው ማለት ነው። የመከረን፣ የገሰጸን፣ ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ እንደ በስሙ የተመሰገነ ይሁን። ይቆየ።